ምን አይነት ነው የሚለውን በአረቡም እንደዛው አረብ ባልሆኑም ወደ ሩም አካባቢም ሄደት ብለን ቃኘት አድርገን ነበረ። ሐታ አንድ ባል ሚስቱን ትቶ በሚሄድበት ሰዓት ልጆቹ እንደሚወርሷት ሌላም ሌላም ብዙ ነገራቶችን፣ ዝሙት በጣም እጅግ በጣም የተስፋፋ በመሆኑ ጣዖት የሚያመልኩ የነበሩ እንደነበሩ፣ ሌላም እሳትን የሚገዙ እንደነበሩ እና ሌላም ብዙ ነገራቶችን ጠቅሳችሁልን ነበረ።

እንዳላችሁት ባለፈው በተወሰነው መልኩ ነቢያችን አለይህ ሰላቱ ወሰላም ከመምጣታቸው በፊት የነበረውን የጨለማ ዘመን፣ የነበረውን የበደል ዘመን፣ የዙልም ዘመን አይተናል። እንዲሁ ረሱላችን አለይህ ሰላቱ ወሰላም አመል ፊል ላይ እንደተወለዱ የዝሆን አመት ተብሎ የሚጠራው ዘመን በዛን ጊዜ በዛን ዘመን እንደተወለዱ የተወሰነ አውርተናል።

ወታደሮች ያጠፋበት አመት፣ የዝሆን አመት ተብሎ ተጠራ። ለምን? የዛን ጊዜ አብረሃ ራሱ ዝሆንን ይዞ ነበር የመጣና ትልቅ የሆነ ዝሆን ተሰቅሎ ጋልቦ ነበር የመጣው። ያን አመት አብረሃ፣ ያ ዘመን የዝሆን አመት ተባለ። በዛን ዘመን ነው ነቢያችን ዓለይሂ ሰላቱ ወሰላም የተወለዱት። አብረሃ ይህንን ነገር ሊያደረግ የቻለው ምክንያቱ ምንድን ነው ይላሉ ዑለማዎች። ይህ አብረሃ የሚባለው ንጉሥ የመለይ ካነ በና ከኒሰተን ቤተ አምልኮ ቤተ ክርስቲያን የሚባል የአምልኮ ቦታ ገንብቶ ነበር። ልክ ከዕባ መካ ላይ እንዳለ ሁሉ ከዕባን የሚመስል የሆነ ህዝቦች ሊወዱት የሚችል፣ ህዝቦች ልባቸው ሊንጠለጠልበት የሚችል ከኒሳን የመለይ ገንብቶ ነበር። አልቁለይስ ብሎ ጠርቶታለ። ያችን ከኒሳ ቁለይስ የምትባል ከኒሳ ከገነባ በኋላ ነገር ግን ከመገንባቱ በፊት እንዳሰበው ነገራቶች አልሄዱለትም። የዓረብ ሰዎች ህዝባቸው ይችም ከኒሳ ከተገነባች በኋላ ልባቸው በካዕባ የተንጠለጠለ ነበረ። ከካዕባ ጋር ለየት ያለ ታሪክ ነበራቸው። በጣም ካዕባን ይወዳሉ። ይህንን ከኒሳ ከመገንባቱ ጋር ራሱ በጭራሽ ወደዚህ ከኒሳ ልባቸው አላዘነበለም የዚህን ጊዜ ምክንያቱን ጠየቀ ተነገረው ሰዎች ለካዕባ ያላቸው አረቦች ለካዕባ ያላቸው ውዴታ ምን ያህል ላቅ ያለ ውዴታ እንደሆነና ካዕባን ማጥፋት አለብኝ ብሎ ተነሳ ፈአኸዘ ሲቲን አልፍ ጀይሸን ይላሉ ዑለማዎች ወደ ስልሳ ሺህ የሚሆን ወታደሮችን ይዞ ወደ ካዕባ ሄደ ካዕባን ለማጥፋት ካዕባን ለማውደም የሄደበት አመት ነበር። ብዙ ነገራቶች ተከሰቱ። አላሁ ስብሓናሁ ወተዓላ በዛን ጊዜ ብዙ ታምራቶችን አላሁ ተዓላ ሳየን። አብረሃ ከሄደ በኋላ ገና ወደ ሐረም ከመግባቱ በፊት ወታደሮቹን ዘመቻ እንዲወጡ ከብቶችን፣ ግመሎችን እንዲዘርፉ አዘዛቸው። ወታደሮችም ግመሎችን መዝረፍ ጀመሩ።

ከወታደሮቹ መካከል አንዱን ወደ ሐረም ሂዶ የአኽባር ይዞ እንዲመጣና ሰዎችን እንዳናግር አንድ ወታደሩ ላከ። እዛም ሲሄድ ማንን አገኛቸው? ዐብዱልሙጠሊብን አገኛቸው። ዐብዱልሙጠሊብንም እንዲህ አላቸው፣ አብረሃ የመጣው ከእናንተ ጋር ለመጋደል አደለም፣ እናንተ ጋር ጦርነት ላይ ሊያነሳ አደለም። ይልቅንስ የመጣው አንድ ሀደፍ አለው፣ አንድ አላማ አለው። እሱ ምንድን ነው? ይህንን ካዕባን አውድሞ አፍርሶ መመለስ ነሚፈልገው ሌላ ምንም አላማ የለውም። እናንተ ጦርነት እስካልፈለጋችሁ ድረስ ከእናንተ ጋር በጭራሽ አይዋጋም አላቸው። ዐብዱልሙጠሊብም በሚገርም ሁኔታ ምን አሉ? እኛ ከሱ ጋር ምንም አይነት ጦርነት የለንም፣ ጉልበትም የለንም። የሚፈልገውን ነገር እንዲያደርግ እንተወዋለን አሉ። ነትሩኩሁ ሰኑከሊህ ሰቢለሁ የፈለገውን ያርክ

ነቢዩን ዓለይሂ ሰላቱ ወሰላም ሙሐመድ ብለው የጠሯቸው የረሱላችን አያት ናቸው። እና ቁመናቸው አስደነቀው፣ ጀግንነታቸው ፈሷሐቸው። እንደዛም ደፍረው ሲመጡ ወደሱ በጣም ተደሰተ። ምንድን ነው የምትፈልግ? ሐጃህ ምንድን ነው ብለህ ጠይቀው አላቸው። ምንድነው ለተርጓሚው አይችልም እና ቋንቋቸውን ዓረበኛ አይችልም። ለአስተርጓሚው ተናገር ተባለ። አስተርጓሚውም ጠየቃቸው። ማ ሓጀቱ ከመሊኩ ንጉሡ ሓጃህ ምንድነው ይልሃል፣ ሲላቸው እሳቸውም ሁለት መቶ ግመል ተወስዶብኛል እና እሱን እንድትመልስልኝ ነው አሉት። አብረሃ የጠበቀው ሌላ ነው። ከዕባ ማለት በጣም የዓረቦች ቀልብ የተንጠለጠለበት ትልቅ ቦታ አላቸው። ይጋደሉለታል፣ ደም ያፈሱለታል፣ ልጆቻቸውንም ሚስቶቻቸውንም መስዋዕት ያደረጉበታል ብሎ ያሰበው እንጂ ለዛ ነው ስድስት ሺህ ወታደር ይዞ የመጣው ስድስት ሺህ ወታደር ከዝሆኖች ጋር ይዞ የመጣው ከዓባ ላይ ያጋጥመኛል ጦርነት ሊያጋጥመኝ ይችላል በቀላሉ ላፈርሰው አልችልም የሚልን ነገር በማሰብ ነበር ከአብዱል ሙጦሊብም እንደዚያ አይነት ንግግር ይመጣል ብሎ አላሰበም ያሰበው የነበረው ምንድነው አታፍርስ ጥያቄ እንደሚጠይቁ እንጋደላለን እንደሚሉ እንጂ ግመል ይጠይቁ። ምክንያቱም የግመሉ ቂማ ከካዕባው አንጻር ሲታይ እዚህ ግባም ይባል አይደለም። ወዲያውኑ ያ በጣም ጀግንነታቸው አስደንቀውት የነበሩት ያ ሁሉ ወረደበት። እንደዚህ አልጠበኩህም አላቸው። ስብሓናላሁ! እኔ ካዕባ ላፈርስ እየመጣሁኝ፣ የእምነትህን ቦታ ላፈርስ እየመጣሁ እንደ ግመል ትጠይቀኛለህ አላቸው። እሳቸውም አና ረቡ ሃዚሂል ኢብል አሉ ወሊል በይት ረቡን ሰየምናዐሁ ወሰየሚ። እኔ የዚህ ግመል ባለቤት እኔ ነኝ። ለዛ ነው ባለቤት ስለሆንኩኝ ግመሎቼን የጠየኩኝ። የዚህ ቤት ደግሞ ረብ አለው፣ ባለቤት አለው፣ የሚጠብቀው የሆነ የሚከለክል የሆነ የራሱ የሆነ ባለቤት አለው። እሱ ይጠብቀዋል፣ አላህ ይጠብቀዋል፣ ላሉ ዐብዱል ሙጠሊብ። ሚዓጅብ ነው። ለዚህ ነው ነቢያችን አለይሂ ሰላቱ ወሰላም ፈትሕም ሲደረግላቸው ካደጉ በኋላ ወደ ከዕባ ሲመጡ ያ ፈትሕ ሲደረግላቸው፣ እውነተኛ ዲን ስለሆነ አረቦች ካመኑባቸው አንዱ ምክንያት እውነተኛ ዲን ስለሆነ ነው። ምንም ሳያገኛቸው የገቡት ረሱል አለይሂ ሰላቱ ወሰላም። አማ አብረሃ ወደፊት እንደምናየው የሚዋጋው ሰው ካለመኖሩ ጋር ምንም ዘመቻ ሳይኖርበት ግን ካዕባን ማፍረስ አልቻለም። ካዕባን መግባት አልቻለም። የካዕባ ጌታ የእውነት እሱ እስልምናን እንድናምን ያዘዘን ጌታ ስለሆነ ነቢያችን ዓለይሂ ሰላቱ ወሰላም ወደ ካዕባ ሲገቡ ጣዖቶች ፈራረሱ እንጂ በነቢዩ ላይ ዓለይሂ ሰላቱ ወሰላም አንጻራዊ የሆነ ነገር አልተከሰተባቸውም ነበር። ሶለላሁ ዐላ ሙሐመድ። የዓብዱልሙጠሊብም ንግግር የሚገርም ነበር። አና ረቡ ሃዚህ ኢብል ወሊል በይቲ ረቡን፣ የሚህ ረቡን ሰየምናዑሁ የሚጠብቀው የሆነ ጌታ አለው። ይሄ አብርሃም በመገረም ግመሎቹን ስጧቸው አለ። ግመላቸውን ይዘው ተመለሱ። እሳቸው ወዲያውኑ እንደተመለሱ የቁረይሽ ህዝቦችን ነገሯቸው። ማንም እንዳይዋጋ፣ ሁሉም ወደየጎሳው ወደየቀቢላው ይግባ። ተራራ ላይ ሆናችሁ እራሳችሁን ጠብቁ የአብርሃ ህዝቦች የአብርሃ ወታደሮች እንዳይጎዷችሁ አሏቸው። አብርሃም ይህንን ንግግር ከሰማ በኋላ ላስ ያኔ ማንም የሚዋጋኝ የለም በማለት ጦርነት እኔ ላይ የሚከፍት የለም በማለት ዝሆኑን ተሰቅሎ፣ ዝሆኖች ያው ለመሰቀል የግድ መንበርከክ ያስፈልጋቸው ነበርና ተጎንብሰው ከዛ ነው የሚሰቀሏቸው። ከተሰቀለው በኋላ ግን

አንገታቸው ረዘም ስለሚል ግመሎች ከሰዎቹ ይልቅ ቀድሞ የሚያዩት እነሱ ናቸው። ግመሎቹ ቁበቱል ከቱራ ገና መጀመሪያ እንዳዩት ወደ ውስጥ አየር ይስቡና የሆነ የሚያስገቡት ነገራቶች አሉ። ያንን ካስገቡ በኋላ ምንድን ነው የሚያደርጉት? ላስ ያላቸውን ተጠቅሞ ወደ መዲና ነበር የሚረግጡት፣ ወደ መዲና ነበር የሚወጡትና ያ ለማፍረስ ተብሎ ስለሆነ ወደ ካዕባ ሂድ ተብሎ ቢባል እምቢ አለ። እነዚህ ደግሞ የሚሄዱት ሸውቅ በመሓባ በናፍቆት ስለሆነ ያላቸውን ቁዋ በመጠቀም እየሮጡ ሄዱ ነበር። ሓታ ከላይ ያሉት እንዳይወድቁ በማለት ለማቆም በሚል ሲጎትታቸው፣ የከንፈራቸው ራሱ ተሰንጥቆ ደሙ እየተንጠባጠበ ነበር የሚሄዱት ይላሉ። ላ የሽዑሩን ላ የሽዑሩን ምንም አይነት ያ ስሜቱ ህመሙ ሳይሰማቸው ሄደው በሰይዲ በመስጊዳቸው አጠገብ ተንበርክከው እንባቸው ዱብ ዱብ ነበር የሚለው። ይሄ ስብሐናላህ ይሄ አላህ ተዓላ በአንዳንድ እንስሳዎች የሚፈጥረው ኢድራክ ማወቅ የሚባለውን አላሁ ተዓላ ይፈጥረዋል በአንዳንድ እንስሳዎች ላይ። አላህ እኛንም የእውነት ናፋቂዎች አላ አድርገን አልከሸበቱ ታሒኑ ኢላ ረሱሊላህ ሸውቀን ሚንሁ አደለ የተባለው አፈላየን በእኛ ሰዎች የበለጠ

እንግዲህ ውድና የተከበራችሁ የሚስኩ ሱና ፕሮግራም ተከታታዮቻችን ሰይድ እንግዲህ ሰይድ ናቸው። ስለ ነቢዩ ሰለላሁ ዐለይሂ ወሰለም የጀመረ እንጂ የለም የጨረሰው የሚባሉላቸው ታላቅ ነቢይ ናቸው። እና ታዲያ አብረሃ ምን አጋጠመው? ታዲያ ዝሆኑ ወደዛ ሂድ ተብሎ በሚባልበት ሰዓት አልሄድም ብሎ ወደ ሌላ አካባቢ ግን እየሄደ ነበር።

መርሐባ ውድና የተከብራችሁ የሚስክሱና ፕሮግራም ተከታታዮቻችን፣ አሁን ደግሞ የምናልፈው እንሻአላህ አንዳንድ ነሽዳዎችን፣ ከነሽዳዎች ውስጥ የተወሰነ ግጥሞችን እናወጣና ማዕናው ምንድነው ትርጉሙ ምንድነው የሚለውን ቀንጨብ እያደረግን ከዛ በኋላ ነሽዳውን ወደ እናንተ የምንጋብዝበት ሰዓት ላይ ነው የምንገኘው። አብራችሁን ቆዩ። ሁሉም ቤዛ አድርገን ልንወዱህ ቀን ማታ አትክሱኝ የሚላል ያንቱን ባጠብታ የጠሉትን ቀርበ ርቀህ የሰሩትን በቃላት ታስጊጠው ሙሀባን አፍቆቱን የእውነት ብትወዳቸው ያኔ ከውኑን ጀንበር ካፍህ ቀድሞ ስራህ ይናገረው ነበር። እናምና አፈኳ አትበል ቃላት አጋጊጠህ ወዳጅ ነኛ አትበለኝ ከሱናቸው ወጣ

ነቢዩና ሙሐመድ ሶለላሁ አለይሂ ወሰለም እናፈኳችሁ ብለው በሚሉበት ሰዓት እኛ ያንቱ ወዳጆች፣ ወንድሞች አይደለንም ወይ ብለው ሲሏቸው፣ አይ እናንተማ ባልደረቦቼ ናቸው። የእኔ ወንድሞቼ ብሎ ማለት ከእኔ በኋላ የሚመጡ ናቸው። ከእነሱ መካከል አንዳቸው እኔን ለማየት ገንዘቡንም ንብረቱን ቤተሰብ ሁሉንም ፊዳ አድርጎ ቤዛ አድርጎ እኔን ለማየት ይመኛል ብሎ ያሉበት ሁኔታ አለና ሁሉም ቤዛ አድርገን ልንወዱ ቀን ማታ ነቢዩና ሙሐመድን ሰለላሁ ዐለይሂ ወሰለም አንድ ጊዜ እንኳን ለማየት ያለንን ሀብት ንብረት ፊዳእ ብናደርግ ሐቂቃ የሚያንስ ነው። ይህን ሁላ እንኳን ብናደርግ ነቢዩ ሰለላሁ ዐለይሂ ወሰለም ለእኛ የሆኑት ነገር እጅግ በጣም ትልቅ ነው እና ለእነሱ ያንሳቸዋል። ነው ለነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ብዙ ነገር ቢደረግላቸውም ያንሳቸዋል ። ታዲያ የኔ ብጤው የጠሉትን ቀርባ የሰሩትን ደግሞ ርቀ ነቢዩ ሰለላሁ ዐለይሂ ወሰለም ሲሰሩት የነበረውን ነገር እየራቅን፣ እነሱ ሲርቁት የነበረውን ደግሞ እኛ እየቀረብን በቃላት ታስጊጠው ሙሐባ ነፍቁት የቃላት ቢደረደር አንዱ የሆኑ ሰዎች ተመው

ርቃህ የሰሩትን የሰይድን ሱና እየተውን አሽረፉ ኸልቅላህ ሱናቸው ምን አይነት ነው? የሚለው ከኛ የሚደበቅ አይደለም፣ አንሰራውም እንጂ የሚደበቅ ነገራቶች አይደለም። የከለከሉን ብዙ ነገራቶች አሉ። እነዛን ነገራቶችን በመራቅ ሐታ ነሽዳ በምልበት ሰዓት፣ የውስጤን ስናገር የሐቂቃ ከልቤ መሆን አለበት ከልቤ ከልብ የመነጨ መሆን አለበት እንጂ ከአንገት በላይ ሊሆን አይገባም። በቃል አታስጌጠው፣ ሙሐባና ናፍቆትን በቃሉ ብቻ እነሱ የሰሩትን ሳይሰራ የራቁትን እየሰራ የተከለከሉትን ወይም ደግሞ የከለከሉትን ነገር እሱ እየሰራ እወዳችኋለሁ ብሎ ቢል ይሄ ትርጉም የለውም። እነማ አንድ ሙሂብ ወይም ደግሞ አንድ ወዳጅ ወዳጁ የሚከተል ነውና ማለት ነው። ነቢዩና ሙሐመድን ሰለላሁ አለይሂ ወሰለም የሓቂቃ ብትወዳቸው የእውነት ብትወዳቸው፣ እዚ ግጥሙ ላይ ምራሱ አለ የእውነት ብትወዳቸው ነቢዩና ሙሐመድን ማለት ነው። ያ የከውን ጀንበር ካፍህ ቀድሞ ስራ ይናገር ነበርን። የምንሰራው ስራ አስተምህሮት ይሆን ነበረ። ብዙ ሙንሽዶችን አሁን ካየን የሀይቀ ነካን ብለው ሊሉም ይችላሉ። ማሻ አላህ፣ ነሺዳን ሰይድን በሚያመጉሱበት ሰዓት በጣም ደስ ይላሉ። ከዛ በኋላ ግን አንዳንዶችን ካየን ወጣ ያሉ ተግባሮች የሚሰሩ አሉ። ከእንደዚህ ተግባር ልንቆጠብ ይገባል። አንደኛ ታዋቂ በምንሆንበት ሰዓት የኛ ዐይባችን እንዴት ነው የሚሆነው? በነጭ ልብስ ላይ እንዳለች ጥቁር ፖይንት ናት። የሆነች ነገር በምንሰራበት ሰዓት ጎልቶ ይታያል። በል ወደ ወሎ አካባቢ ላይ የሆነ ታይም ላይ እንዲህ አስተማሪዎች፣ ኡስታዞች በሚያስተምሩበት ሰዓት ሓታ ምንም ሓራም ነገር አልሰሩም፣ አወጣ ያለ ነገር አልሰሩም ምናምን። ሱሪ ሲለብሱ እንዴት ባላ ለብሰው ኡስታዝ ሆኖ እንዴት ባላ ለብሰው ያስተምራሉ? ለምን ጀለብያ? እንደዛው ደሞ ምንድን ነው ሻል ጥምጣም ሳያደርጉ እንዴት ይመጣሉ? እንዴት ያስተምራሉ ተብሎ የተባለበት ሁኔታ አለ። ሰው በወደደህና ታዋቂ በሆንክ ቁጥር ሙሉ ነህ ብሎ ነው የሚያስብ። ሙሉ ነህ ብሎ ይሄ የሚያስብበት፣ ለዛም ራሳችን ልንጠብቅ ይገባል። አካሄዳችን እንዴት ነው የምንሄደው? የምንገኝበት ቦታዎችስ ምን አይነት ቦታ ነው? እያንዳንዱን ነገር ልንጠነቀቅ ይገባል። ሰይድን እያሞገስን ከዛ በኋላ ደግሞ ከሞገሳ ውጭ በምንሆንበት ሰዓት የምንኖርበት፣ የምንቀመጥበት ሓላችን ምናችን እያንዳንዱን ነገር እንሻአላ። ስራችንን ሊመሰክርልን ይገባል። ሓላችንን ሊመሰክርልን ይገባልና እናም ናፈኩ አትበል። ቃላት አጋጊጠሀል አጂብ ወላሂ። ሰይዲ የሚሰሩትን ርቀህ ናፈኩ እያልክ የተለያየ ማሬ ወለላይ ብለህ ብትል፣ ምግብ አልበላለይም ብለህ ብትል፣ አዎ የመሳሰልህ ነገራቶችን ብለህ ብትል፣ ወዳጅነኛ አትበል። ከሱናቸው ወተህ ነው ከሱና ከወጣ

እንሻላ ጋብዘናችሁ እኛ ከወዲሁ የምንሰናበት ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለነበራችሁ በአላህ ስም ከልብ እያመሰገንን ምንጊዜም ቢሆን ሐሳብ፣ አስተያየቶቻችሁን እንደዛው ምርትና አገልግሎትም አለን ብላችሁ ካላችሁ ከታች ስክሪኑ ላይ በምታዩ 0901780101 ላይ እንድታደርሱን በሚል በዚህ በተወዳጁና ታዋቂ በሆነው የቲቪ ቻናላችን አሱና ቲቪ ላይ መልእክት እንድታስቀምጡልን

ታንቱን ሰዶ አዘነልኝ ሃዲ ሴት አልወለደችም፣ ምድርም አልያዘችም፣ ሰማይም ብትሆንም አላስተለለችም፣ ዓይንም አላየችም ዛዲ እንደኛው ሰይድ ሰይዶ ላስያዴ